አ እንዲህ አይነት እንዲህ አይነት በሽተኛ የሆነ ሰውዬ ገጥሞኛ አውቅም። ምሙት ምን የት አባቱ እንዳደገ አሁን ቆይ ስንትና ስንት ወደ እያመጣ ስንት ነገር ስራም የሚያበላኝ በተጠማው ሰዓት የሚያጠጣኝ የክፉ ቀን ደራሽ እኮ ነው አያሌው ማለት ነው። እንዲህ ማረቁ እኔ በጣም አበሳጭቶኛል። እሙት ነው ረጋ ብለን ቀዝቀዝ ብለን ምን መረጋጋት ያስፈልጋል። አይደለም ነገር ላይ ባንጨት ነው ያቆመኝ ነገር ሌላ ፊት ስመኝ አይደለም ሁንቁጨልቶሁ ሌላ ሰውም ሌላ ነገር እንዳይመስልህ ነው። አሁን የሰራ ሰው ምን እናድርግ ይሻላል? አንተም እንዳባት ቀስ ብለህ እንትን የምትልበትን ነገር አሁን በዚህ እሱ ይብሳል። እሱ ደግሞ እን በቀላል የሚመለስ ጋር አንድ ወሬ እንዳይሰማ ይሄ ትንፋሽ ይሄ አንተና እኔ ተመካክረን የምንሰራው ስራ ብድሩን ነው እናስከፍለው። በቃ አዎ አዎ ይከፍላታል እንጂ፣ እንዴት ይሄን ያህል ጊዜ ሌሊት እንኳን ሌሊት እንኳን ሌሊት ስትደሮ ጫወት እንኳን ምን ከራት ትተው አንተ ክርስትና እኮ በየ እንትኑ በየ ከተማው እኮ ስንት ከራት ይኖሩ እንመካከርና የምናደርገውን ነገር እናደርጋለን። አስማረ ሳይሰማ ቀስ ብለህ በቃ። ከብቶችን ያመጧቸዋል። እነሱ በቃ አንተ ላይ ስራ። አዎ፣ አይገባም

ችግር የለም። ታይ እረሳዬ እኔ እንደው በስንት ሂጅ እና እኔ የምልሽ እንደው ባለፈው ዛ ያልሽኝን ሰው አግኝች እንደ ልንገርሽ ብዬ በዚሁ ሳረሳው እግር መንገዴን እኮ ልምጣ ብዬ ነው፣ ልንገርሽ ብዬ ነው። አሁን እቤት ከሄድኩ እረሳዋለሁ። ምን ብዬሽ እኮ ዘንድሽ ዘረጋለሁ። እንደው ባለፈው ለታ እዛ ቁመሽ ያልሽኝን ነገር ረስተሽ ነው፣ የአንቺ ነገር እኔ እኮ ልብ የለኝም የሚውልሽ ልብም የለኝ። አራክ ምና ፈርበላ ያያሌውን ጉዳይ ያክኒ እና ያልኩሽ ምና ፈርበላ አገኘ። አሁን አሞኝ ነበር ብሎኝ አሞኝ ወደ ከተማም ወደ ጸበሉም ቆይቼ የመጣሁ ብሎ አለኝ። ሁ መንገዱ ላይ አንድ ነገር አይጠፋም ብያለሁ። ነው ደህና ነው አሁን ብሎታል መሰለኝ እና አገኘሁት እዚህ በእግር መንገድ ያት የረሳኝ አገኘሁት። አሁን እኮ ነው ሳረሰው ብዬ እኮ ነው ልንገርሽ ብዬ ነው። ወዴት ከይ? እግዚአብሔር ይስጥሽ፣ እግዚአብሔር ይስጥሽ። ምን ደህና። ምን ሌላው ቢሆን መች ይነግረኛል። ችግር የለውም። እንደው በደህና ነው

እውነትና ንጋት እያደረ አይቀርም፣ አይደል ወይ? አረጋ፣ ወይ አንቺ ባነሽ። ደህና ሳይ፣ ደህና ሳይ። ይህን እኮ እንደቀላለን አንቺ፣ ይገርምሻል እኮ እውነት ነው፣ ተገኘኩ

ተጣርታ ማህል እንዶ መቼም ደግና ደግ የወለደው ደግ ነው። ይኸውልህ እናቴ እንኳ እንኳን ቲዝም ልሰንብት እንኳ ሳትል መጣ። ይኸውልህ እናቴ መናገር አጃል ይሆን አግኝቼዋለሁ አለች። አጃል እሺ፣ ሞት ላይ ሞት አረሰ አረሰ ተዚህ መንደር ነው እሱ አይደለት። አገር እንዲባረር አገር ለቆ እንዲሄድ ያደረኩት እኔ ነኝ። ለቆ ታንኛ ተከተማ ህጀ ታጅሙም ተጠበሉም ስል ነው የቆየው ብሏል እያለችኝ ስናቁ

ወይ አረጋ ወያረጋ እንዱ እንዴት ያለው ልጅ ነው! እኔ ደግሞ ደበይ ነው መስሎኛል። ሳመሰጋግ የከረሙ ሮ ሮ እንዴት አለበት፣ እንዴት አወቀበት? አወይ ፍደ እንዱ እናንተ ያጋሏችሁ ኑሯል አለ እንጂ ወንድማማቾችንም ጨምሩ ሰው ተውላ አይ

ማን ወ እንዴ ብሎ ያወራ እንዲሆን የነገረሽ ማን? ራስህ ነህ እንጂ እናቴ ተዳምጣው ጋር አረቄው ስትቀናው ቡሬ የለፈለፍ የተነፈስከው ጉድህን ፍልፍል አድርገህ ተናገርክ። ዳምጦ ጋራን የዝጣ አሁን አንተ መቼ ነው መቼ ቀን ነው መቼ ነው ቅድም አረቄ ቤት ገብታችሁ ስትቀነብሩ ነው ዞሮ ዞሮ እኔስ የእውነት አምላክ ወጥቶኛል እሱ መድሀኒያለም ይክበር ይመስገንልኝ እና አሁን አስማረ ሲሰማ እኔስ ረፈዳ አየለም የወለድሽ፣ እንትን ነው፣ የጠላት ወሬ ነው። እንትን ነው እዚህ መንደር አሉር። ቆይ እስኪ አሉር ልሂድ፣ ታባቴ ልስልህ። እስማ ሞልዶን ፈስ ቅዱስ፣ አሀ ሞልዶ ፈስ ቅዱስ አምላክ አንተ ነህ። የምነግርህ እኔ ነኝ ማለት ነው። እውነት አንፍሼ ጠጥቼ ነው ማለት ነው። እሳክሬ ነው፣ በቃ እሳክሬ ነው። መጎለጉል ሆነ አላወቅም እኮ ብዙ አወራለሁ ሰከርሁማ እነግርሃለሁ። ዳም ተው ለካ እንዲያናፍቀኸኛል ለጋብ ልጋብዝህ ሲለኝ ነበር። ይህን ሴራ ሲሮ ነው ለካ ተጫወቱኝ። እንጃው ምን አባቴ ነው የሚወጣኝ። ዝህ መንደር ልኖር ነው ላልኖር ነው? አሁን አስማሪ እህቱን ልጅ እንዲያሳረጋት እንደቆየሁ ይሰማል። ጉዴ ፈላ። አያሌውን ያሳደርኩት እኔ እንደሆንም ተሰማ። አረ መከሪያ ነው አሁንስ። አረ መከሪያ ነው። አረ ምነው የሚሻለኝ አረ ምነው የሚውጠኝ። ይጎበ ምን ሻለ እንዴት እንዴት እንዴት እንዴት ተጫወተብኝ! እንዴት ተጫወተብኝ! እንዴት ቀለደብኝ እንዲሁ! ምን ብሰራው፣ ምን ባረገው፣ ምን በደል ብበድለው ይህን ያህል በኔ ላይ ይህን ያህል ጭካን? እንዴው ምን ባረገው ይህን ያህል ሴራ ተብትቦ ነገር አዙሮ ጠምዞ ጠምዞ ከመወዳቸው ወዳጆች ጋር ያፋጅኝ ያፋጅኝ ሊያሰድደኝ

አፈላለጋችሁልኝ ነው? እሰይ እሰይ! በር ከጋ ነው እንጂ እናንተ ሳትሆኑ። አረጋን ጉርምቦውን አንቄ ጎትቼ ማወጣው እኔ ነኝ። እንተያያለን።